ወጀበ ቀትሉሁ በመሆኑም የድግምት አይነት የተለያየ ከመሆኑ አንፃር ድግምተኛ መቀጮ ምንድነው በሚለውም ላይ የተወሰነ ኽላፍ በዑለማዎች ዘንድ አለ። ነገር ግን አብዛኛዎቹ ዑለማዎች ከሰሐቦች ከታቢዕዮች ጀምሮ ከኢማሙ ሻፍዒ እና ኢማሙ አሕመድ ሪዋያም ነው ተብሎ ተጠቅሷል። አንድ ድግምተኛ ድግምት እንደሚፈጽም ከተረጋገጠ ራሱ በራሱ ካመነ ወይም ደሞ በምስክር ከተረጋገጠበት ያንን ድግምተኛ ቅጣቱ መግደል መሆኑን አረጋግጠዋል ማለት ነው። ኢላ አን ያእትያ ቀብለ አን ይቅደራ ዓለይ። ያ ድግምተኛ ግን ሳይደርስበትና ሳይያዝ በፊት ራሱን በራሱ አጋልጦ ተውበት አድርግ ያለው ማንም ሳያውቀው ማንም ሳይደርስበት ራሱ በኃላፊ ቦታ ላይ ላሉ ሰዎች ራሱን አጋልጦ የሰጠ ከሆነ በስተቀር

የሞተን ነገር ህያው ያደርጋል። ምን አይነት ጥበብ ነው? ምን አይነት ነገር ነው? እያለ ሰው ሁሉ መገረሙን የያዛ። በዚህ ጊዜ ወራአሁ ረጁሉን ሳሊሁን ሚነል ሙሃጂሪን ያኒ ጁንዱብ ነው ተብሏል። እና ተመለከተው ከሰዎች መካከል ተቀላቅሎ ሰውየው ያንን ሰውዬ በሰይፍ አንገቱን ያረደውና የቀላው አስመስሎ ከዚያ በኋላ ደግሞ እንደገና መልሶ ሲገጥመውና ሰውየው ቀና ብሎ መጀመሪያ ታርዶ አንገቱ ከሰውነቱ ተለያይቶ ተንፈራፍሮ እንደመሞት ብሎ ከዚያ በኋላ

ኑሯቸውን በሰላም እንዳያከናውኑ እንቅፋት ናቸው። ድግምተኞችና የድግምተኞች አጨብጫቢዎችና የነሱ ሙሪዶች ወይንም ደግሞ ለነሱ ሽር ጉድ የሚሉ የነሱ አጫፋሪዎች የኅብረተሰቡን ሰላም የሚነዙ ናቸው ማለት ነው። ይሄው በተለያየ አጋጣሚ እንደምናየው ማለት ነው። ያኔ በውሸት አድርጎ የማያውቀውን ነገር ታዲያ ቢያደርገው እንኳን ግን አድርጎ የማያውቀውን ነገር ያኔ በሰማይ ላይ በረረ፣ በውሃ ላይ ተራመደ፣ ይህንን አደረገ፣ ይህንን ስራ በል በነጠላ ስሙ አንተ እንኳን እየተባለ አይጠራ፣ አንቱ እየተባለ አባታችን እየተባለ ያ አምልኮት እየተሰጠው ለተለያዩ ሰዎች መድኃኒት ነው እያለ ያ መድኃኒት ሰዎችን የሚገደል ሰዎችን ሽባ የሚያደርግ ሰዎችን የሚያሳብድ፣ የስንቱ ትዳር ተበጥብጧል በድግምተኞች ስንቱ ያልጋ ቁራኛ ሆኗል። ስንቱ ከትምህርቱ ተፈናቅሏል። ዛሬ ነገ ትምህርቴን ጨርሼ ትምህርቴን እዳር አድርሼ ተመርቄ ሀገሬን አገለግላለሁ ቤተሰቤን እጠቅማለሁ ራሴን እለውጣለሁ ብሎ በትጋት በንቃት ትምህርቱን ሲከታተል ያለ ተማሪ ቤቱ ይቁጠረው፣ ስንትና ስንት ነው በድግምተኞችና በድግምት አማኞች ተጨናግፎ ከትምህርቱ የተፈናቀለ። በተለይ ኢየው በአሁኑ ሰዓት እንደሚታየው በተለይ ሙስሊም እህቶቻችን ላይ የሚፈጸሙ ተግባሮች ማለት ነው። ያኒ የተለያዩ ቦታዎች ላይ ለውበት ሳሎን ፀጉራቸውን ለመሰራት ምናምን በሚገቡበት ጊዜ ድግምት ያደርጉባቸዋል እና ከትዳራቸው እንዲፈናቀሉ ከስራቸው እንዲፈናቀሉ ከትምህርታቸው እንዲፈናቀሉ የተደረጉ ስንትና ስንት ሴቶች አሉ ማለት ነው። ይህም ጥንቃቄ ያስፈልገዋል። ያኒ በእምነቱ ጠንካራ የሆነ ሙስሊም ጋር ካልሆነ በስተቀር እንዲህ አይነት ተግባር ማድረግም አያስፈልግም ማለት ነው። ምክንያቱም ራስን አደጋ ላይ መጣል ነውና፣ እንደዚሁም ደግሞ ያኒ ሰዎች ንግዳቸውን፣ ስራቸውን እንዳይሰሩ በድግምተኞች ድግምት አማካኝነት የተለያየ ችግር የደረሰባቸው ስንትና ስንት ናቸው። በድግምት ምክንያት ይኸው የህብረተሰቡ ገንዘብ ካላግባብም እየባከነ ነው። ሰውየው ሳይሰራ፣ ሳይደክም፣ ሳይለፋ እየጠነቆለ እየደገመ መተትን እየተናገረና ያልሆነ የሆነውን ነገር እየቀባጠረ ስንት ንብረት ነው ያፈራው? ስንቱን ነው ከንብረት ያራቆተው? ይሄ ሁሉ ተግባር በምናይበት ጊዜ ሐቂቀተን ሸሪዓችን ምናልባት አንድ ድግምተኛ ይገደል ይሆናል። ተመልከቱ ሁለት ወይንም ሶስት ድግምተኞች ይገደሉ ይሆናል። ከዛ በኋላስ? ከዛ በኋላ ጠቅላላ በሃገሩ ላይ ያሉ በሚሊዮኖች የሚቆጠሩ ህዝቦች ሰላም ያገኛሉ ማለት ነው። አያችሁ ዛሬ ግን ምን እየተባለ ነው ያኔ መግደል ምናምን ይሄ ሰብአዊ መብት የሌለው ጨካኝ የሆነ ቅጣት መነሳት አለበት ቅጣቶች መሆን ያለባቸው አስተማሪ መሆን አለባቸው እንጂ ብቅላ መሆን ያለባቸው ምናምን ይባላል ከዛ ቀለል ቀለል ባሉ ነገሮች ድግምተኞች ይታለፋሉ ማለት አንዳንዴ ትንሽ ጊዜ ይታሰርና ይወጣል። ወጥቶ ደግሞ ነገ ድግምት ይሰራል ነገ ደግሞ አንዱን ያሳብዳል ነገ ደግሞ ሌላውን ሽፋ ያደርጋል ነገ ደግሞ ሌላውን ከስራ ያፈናቅላል ከትምህርት ያፈናቅላል ተመልከቱ ይሄንን ሰውዬ ግን አንድ ሰው ነው ተመልከቱ ትን ገድለው ይሄ ሰው በትክክለኛ መንገድ ይገደል። ነገ በጣም ብዙ ህይወቶች በሱ ምክንያት እንዳይጠፉ ብዙ ጭንቅላቶች በሱ ምክንያት እንዳያብዱ ብዙ ጤነኞች በሱ ምክንያት ያኒ ጤናቸው እንዳይታወቅ ለብዙሃኑ ተቆረቆርን ማለት ነው። ሸሪዓ እስላም ከዚህ ከዚህ አንጻር ድግምተኛ በሆኑ ሰዎች ላይ ድግምት መስራታቸው ከተረጋገጠ ራሳቸው ተውበት ያድርገው ንስሐ ያድርገው ተጸጽተው መጥተው ራሳቸውን አጋልጠው ከህብረተሰቡ ጋር ለመቀላቀል ዝግጁ ሆነው ይህንን ሲህርን እርግፍ በርገው ትተው በራሳቸው ፈቃደኝነት ካልመጡ በስተቀር ላሉ የኢስላም ዑለማዎች ድግምት እንደሚሰራ ሰውን አዛ እያደረገ እንዳለ ከተደረሰበት ከመገደል ሌላ ምንም ቅጣት ሊኖረው አይችልም ማለት ነው።